ሰላም ጤና ይስጠልኝ። የዶክተር ዮናስ ቤተሰቦች እንደምናላችሁ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ የዝንጅብልና ሎሚ አንድ ላይ በውሃ አድርጋችሁ ብትጠቀሙ የምታገኙትን ጠቀሜታ ነው። በነገራችን ላይ በጣም ከበርካታ ህመሞች ጋር ተያይዞ ይሄ መጠጥ በጣም ድንቅ መፍትሄ ይሆናል። ከትናንሽ የጉንፋን ህመሞች ጀምሮ እስከ ካንሰር ደረጃ ድረስ ከበርካታ የሰውነት ክፍሎች ጋር ይያያዛል። ታዲያ ዝንጅብልና ሎሚን አንድ ላይ በውሃ ብንጠቀም እስቲ የትኞቹን ጥቅሞች እናገኛለን? እንዴት አርገን ብናዘጋጀው የተሻለ ነው? መቼ ነው መጠቀም ያለብን? የሚሉትን ነገሮች ሁሉ በዚህ ቪዲዮ ዋና ዋና ሀሳቦችን እነግራችኋለሁ ማለት ነው። አብራችሁ ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሆኑ። ይሄን መረጃም ላይክ፣ ሼር አድርጋችሁ ሌሎችም ጋር እንዲደርስና እንዲማሩበት አርጉ። በቀጥታ ወደ ሀሳባችን እንግባ። በመጀመሪያ አዘገጃጀቱን እስቲ ልንገራችሁ፣ እንዴት ማድረግ እንዳለባችሁ የተወሰነ መካከለኛ ዝንጅብል በመጀመሪያ ታዘጋጃላችሁ። መካከለኛ ዝንጅብል ልጣችሁ ትከታትፉታላችሁ። ከዛ አንድ ብርጭቆ ውሃ ውስጥ እችን ያዘጋጃችሁትን መካከለኛ የከታተፋችሁትን ዝንጅብል ትጨምሩበትና ለሰዓታት ታስቀምጡታላችሁ። ዝም ብላችሁ ውሃ ውስጥ ዝንጅብሉን ከታችሁ ከርናችሁ ማስቀመጥ ከዛ ከተወሰኑ ከሰዓታት በኋላ ከዝንጅብሉ ላይ አጥልላችሁ ውሃውን ታወጡትና ግማሽ ሎሚ ጨምራችሁ መጠጣት። ይሄንን ማድረግ ብቻ ነው። መካከለኛ ዝንጅብል ከታትፋችሁ በአንድ ብርጭቆ ውሃ ማቆየት፣ በኋላ አጥልላችሁ ግማሽ ሎሚ ጨምራችሁ መጠጣት። ታዲያ ይሄ ሲታይ ቀላል የሚመስል ውህድ በጣም ለበርካታ የሰውነት ክፍሎች ጥቅም ይሰጣል። ጥቅሞቹን እስቲ እንመልከታቸው። አንደኛው ትልቁ ጠቀሜታ ከቆዳ ጋር ያለውን ጥቅም ልንገራችሁ። በተለይ በተለይ ይሄ የእርጅና ምልክቶችን የማዘግ የት አቅሙ በጣም ከፍተኛ ነው። የወጣትነት መልካችሁን ይዛችሁ እንድትቆዩ ያደርጋል። ይሄ ፊት አካባቢ ያሉ ያለ እድሜ የሚመጡ ለምሳሌ መሸብሸቦችን ይከላከላል። ፊታችሁ ገና በወጣትነት እድሜያችሁ ግርጅፍ ያለ የትልቅ ሰው መልክ እንዳይመስል የመከላከል ስራን ይሰራል። እንዳይላላ፣ ቆዳችሁ እየላላ እየወረደ እንዳይሄድ ይከላከላል። ስለዚህ በተለይ ከቆዳ ጋር ተያይዞ ይሄ ውህድ ሲነሳ የወጣትነትን መልክ፣ ውበት፣ ከለር ይዞ ለመቆየት ትልቅ እገዛን ያደርጋል። ሌላው በተለይ ይሄ ውህድ ከዚህ ከማቅለሽለሽ ከእንደዚህ አይነት ችግሮች ጋርም ተያይዞ ትልቅ ጥቅም አለው። ምክንያቱም ዝንጅብልም ራሱን ችሎ አሁን ይሄ የሆድ መረበሽን የመከላከል አቅም አለው። ሎሚም ብቻውን እንደዛው ተግባሩ ከፍተኛ ነው። አንድ ላይ ደግሞ በሚሆንበት ጊዜ በተለይ ይሄ ማቅለሽለሽን ለማስታገዝ በከፍተኛ ሁኔታ ይጠቅማቸዋል። በተለይ እንግዲህ ማቅለሽለሽ አሁን በሁለት ዋና ዋና ጊዜዎች በተለይ ብዙ ሰዎች የሚቸገሩበት አንደኛው በጉዞ ምክንያት የሚፈጠር ማቅለሽለሽ፣ አሁን ረጅም መንገድ በመኪና በመጓዝ እንደዚህ አይነት ረጃጅም መንገዶችን ስትሄዱ ብዙ ሰው ማቅለሽለሽ እንደዚህ አይነት የአየር መለዋወጥ እንደዚህ ነገሮች ሲፈጠሩ የሚያስቸግረው አለ። በዛ ጊዜ ይህንን ውህድ አዘጋጅታችሁ ብትጠቀሙ ቶሎ የማቅለሽለሽ ስሜት እንዲቆም ያደርጋል። ሌላው በእርግዝና ጊዜ የሚፈጠር ነው። በተለይ ሴቶች የመጀመሪያው የእርግዝና ወራቶች ላይ በጣም ማቅለሽለሽ ያስቸግራል። በዛ ጊዜ ይሄንን ውህድ ብትጠቀሙ በአንዴ ቀጥ እንዲልላችሁ ያደርጋል ማለት ነው። ሌላው እንደሚታወቀው በተለይ ሎሚ በሲትሪክ አሲድ የበለጸገ እንደሆነ ይታወቃል። በተለይ ይሄ ከሎሚ የምናገኘው ሲትሪክ አሲድ ሁለት ትልልቅ ጥቅሞችን ይሰጠናል። አንደኛ የኩላሊት ጠጠርን ሰባብሮ የማስወገድ ስራን ይሰራል። እንግዲህ የኩላሊት ጠጠር አስቀድሞም እንዳይዛችሁ ይከላከላል። የኩላሊት ጠጠር ካለባችሁ ደግሞ በሽንት መልክ እየተሰባበረ እንዲወገድ የማድረግ አቅሞ በጣም ከፍተኛ ነው። ይሄ በሎሚ ውስጥ የምናገኘው ሲትሪክ አሲድ። ሌላኛው ደግሞ ይሄ እንደዚህ አይነት ከጠጠሮች ባለፈ ደግሞ ቫይታሚን ሲም በሎሚ ውስጥ እናገኛለን። ይሄ በራሱ ደግሞ በሽታ የመከላከል አቅማችሁ እንዲጨምር ያደርጋል፣ ትልቅ ጠቀሜታ ይሰጣል። ስለዚህ ይህንንም ከዚህ ውህድ ማግኘት ትችላላችሁ። ሌላው የካንሰር ተጋላጭነትን ይቀንሳል። በተለይ እንደሚታወቀው በአሁን ሰዓት ላይ ካንሰር ከበፊቱ ባስባለ ሁኔታ ስርጭቱ በጣም እየጨመረ ነው። በሴቶች ላይ የጡት ካንሰር፣ የማህፀን በር ካንሰር፣ ወንዶችም ላይ እንደዚህ የፕሮስቴት ካንሰር፣ የተለያዩ የካንሰር አይነቶች ከበፊት ይልቅ አሁን ላይ እየተስፋፉ መጥቷል። እንደዚህ አይነት ህመሞችን አስቀድማችሁ ተፈጥሯዊ በሆኑ በእንደዚህ አይነት ነገሮች የመከላከል ልምድ ሊኖራችሁ ይገባል። በተለይ ይህንን ውህድ አዘጋጅታችሁ መጠቀም ከካንሰር ካንሰር ጋር ተያይዞ ካንሰር ሴሎችን የማዳከም ስራ ስለሚሰራላችሁ ለካንሰር እንዳትያዙ የመከላከል እድሉ በጣም ከፍተኛ ነው። ሌላው የዚህ ውህድ ትልቁ ጠቀሜታ ሰውነታችሁ አይረንን እንዲመጥ ያደርጋል። በነገራችን ላይ ይሄ በተዘዋዋሪ የደም አነስን ይከላከላል ማለት ነው። ከዚህ ቀደም ከእንደዚህ አይነት ጉዳዮች ጋር ተያይዘው ብዙ ቪዲዮ ሰርቼላችኋለሁ። ይሄ የአይረን እጥረት የቀይ ደም ሴል እንዳይመረት ያደርጋል። ቀይ ደም ሴል ካልተመረተ የደም አነስ ይፈጠራል። እነዚህን ነገሮች ነግሬያቸዋለሁ። ታዲያ በተለይ ለደማነስ እንዳትጋለጡ፣ የደም አነስ ያለባችሁ ሰዎችም ይሄንን ውህድ ብትጠቀሙ ሰውነታችሁ ከምትመገቡት ምግብ በበቂ ሁኔታ አይረን እንዲመጥ በማድረግ ይሄ የቀይ ደም ሴል ስራን በከፍተኛ ሁኔታ በማሻሻል ለደም ማነስ እንዳትጋለጡ፣ እንደዚሁም የደም ማነስ ችግርን ለመቅረፍ ለመከላከል ትልቅ እገዛን ያደርጋል። ሌላኛው የዚህ ውህድ ትልቁ ጠቀሜታ ለሆድ ውስጥ ችግሮች ነው። ለምሳሌ ምግብ ስትመገቡ፣ አሁን አለመፈጨት የመክበድ ስሜት ሆዳችሁን ቶሎ የመነፋት ነገር ካለ፣ ጋዝ አየር የሚያስቸግራችሁ ከሆነ ይሄ እንደዚህ አይነት ከሆድ ውስጥ ከአንጀት ውስጥ ችግሮች ጋር ተያይዞ ይሄ ውህድ በጣም ጥሩ መፍትሔ ይሆናችኋል። አሁን አየር ሲያስቸግራችሁ፣ ሆዳችሁ እየነፋችሁ ሲያስቸግራችሁ ይህንን ውህድ ብትወስዱ ቶሎ እንደዚህ አይነት ችግሮች እንዲቀረፉ ጥሩ የምግብ መፈጨት ስርዓት እንዲኖራችሁ የማድረግ የማስተካከል አቅሙም ከፍተኛ ነው። ሌላ ማንሳት መፈልገው ከዚህ ከስኳር ከደም ግፊት ከእንደዚህ አይነት ህመሞች ጋር ተያይዞ ያለውን ጠቀሜታ ነው። በነገራችን ላይ ይሄ ውህድ በተለይ በተለይ የደም ግፊት በከፍተኛ ሁኔታ እንዲቀንስ ያደርጋል። አሁን ግፊታችሁ ከፍ እያለ ለምትቸገሩ ሰዎች ይሄ በጣም ይረዳቸዋል። በየጊዜው የደም ግፊታችሁ እየጨመረ የምትቸገሩ ሰዎች ይህንን ውህድ ብትጠቀሙ ግፊታችሁ ከፍ ያለው ግፊት እንዲቀንስና የተስተካከለ የግፊት ሁኔታ ውስጥ እንድትገቡ ያደርጋል። በተመሳሳይ ለስኳርም ይሰራል። ይሄ ስኳርን ለመቆጣጠር ያስችላል። የኢንሱሊን ምርትን ያሻሽላል። የግሉቆች መጠናችሁን ያስተካክላል። ይሄ በሰውነታችሁ ስር ጤናማ የስኳር መጠን እንዲኖር ያደርጋል። ስለዚህ ከነዚህ ከስኳር ከግፊት ከእንደዚህ አይነት ነገሮችም ጋር ተያይዞ የራሱን የሆነ እገዛ ያደርጋል። ሌላው የዚህ ውህድ ትልቁ ጠቀሜታ ለልብ ሕመም ከዛም ባስ ሲል ለስትሮክ እንዳትጋለጡ ያደርጋል። በነገራችን ላይ ይሄ አሁን ከላይ ከነገርኳችሁ ነገርም ጋር እያያዛል። ለምሳሌ የደም ግፊት ከፍተኛ የደም ግፊት ካለባችሁ በቀጥታ ልብ ላይ ትልቅ ጫና ያሳድራል። በስትሮክም ልትመቱ ትችላላችሁ። ስኳርን በተመሳሳይ ስኳርን ካልተቆጣጠራችሁ ግፊት የማምጣት እድሉ ከፍተኛ ነው። ግፊት ሲመጣ ልብ ላይ ጫና ያሳድራል፣ ልብ ደግሞ ስትሮክ እንዲፈጠር ያደርጋል። ስለዚህ እነዚህ ነገሮች ይያያዛሉ። አሁን ስኳርን፣ ግፊትን ስትቆጣጠሩ የልብ ምትም ይስተካከላል፣ ልብ ላይ የሚደርስ ጫናም ይቀንሳል፣ ለስትሮክ የመጋለጥ እድላችሁን በዛው ልክ እየቀነሰ ይሄዳል ማለት ነው። ሌላ ያልነገርኳችሁ ክብደትን ለመቀነስም ይረዳል። በነገራችን ላይ ይሄ ውህድ ስትወስዱት የጥጋብ ስሜት ይፈጥራል። ይሄ ማለት ቶሎ ቶሎ ምግብ እንዳትመገቡ ያደርጋል። በተለይ ይሄ ቦርጭ ያለባችሁ፣ ከፍተኛ ውፍረት ያለባችሁ ሰዎች ይህን ውህድ ብትጠቀሙ ሙሉ ቀን አሁን ቶሎ ቶሎ ምግብ ተመገቡ የሚል ስሜት እየቀነሰላችሁ ስለሚሄድ ብዙ ምግብ እንዳትመገቡ፣ ብዙ ካሎሪን ወደ ሰውነታችሁ እንዳታስገቡ በማድረግ ሰውነት ካከማቸው ስብ ላይ እንዲጠቀም እያደረገ ቦርጭ እንዲ ቀንስ ክብደት እንዲቀንስ የተስተካከለ ቦዲማስ ኢንዴክስ እንዲኖራችሁ የማድረግ አቅም ይኖረዋል። እንግዲህ በአጠቃላይ በነገርኳችሁ መንገድ ይህንን ውህድ አዘጋጅታችሁ ብትጠቀሙ እነዚህን ሁሉ ጠቀሜታዎች በቀላሉ በቤታችሁ በምታዘጋጁት ነገር ማግኘት ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ ሸር አድርጋችሁ ለሌሎች አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ